ሰላም እንዴት አላችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። እንግዲህ ዛሬ እስቲ በቅድሚያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ነው ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስር አስቀምጡልኝ። ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንዲሁም ደጋግማችሁ መታችሁ ነገር ግን ሰብስክራይብ ያላደረጋችሁ ዛሬ ሰብስክራይብ እንድታደርጉ ላስታውሳችሁ እወዳለሁ። እንግዲህ ዛሬ የተለቀቀውን ሄሉ የለቀቀችውን የሄሉን ቪዲዮ ተመልክተነዋል፣ አብዛኞቻችን አይተነዋል። እኔ በእውነት በጣም ነው ያዘንኩት፣ እጅግ በጣም ነው የኔ ልብ ነው የተሰበረው ዛሬ በሆነው ነገር ማለት ነው። ከባድ ነው ማለት በዚህ ልክ በእንደዚህ አይነት ሁኔታ ሄሉ ስትሆን ማየት በጣም ነው የሚከብደው፣ ማለት ነው። ያቡ እንግዲህ ጨክኗል፣ በቃ ያቡ ጨክኗል። ከዚህ በኋላ ሄሉ መጨከን ነው ያለባት። በቃ ጨክና አድርጋ ከሱ ነገር ውስጥ መውጣት፣ ከህይወቷ ውስጥ እሱን ማስወገድ ነው ያለባት እንጂ እንደገና ራሷን እንደዚህ ለአደጋ ራሷን በእንደዚህ አይነት ሁኔታ አጋልጣ መስጠቷ ማንም የሚያበረታታው ጉዳይ አይደለም። ሄሉዬ፣ በአንቺ ህይወት ብቻ የተፈጠረ ነገር አይደለም። ብዙዎቻችን በእንደዚህ አይነት ጎዳናና እንደዚህ አይነት ሁኔታ ውስጥ አልፈናል። በእርግጥ ሲደጋገም ህመሙ ከፍ ያለ ሊሆን ይችላል። በአንቺ ህይወት እንደዚህ አይነት ነገር ተደጋግሞ እያየን ነው ያለ ነው ቢሆንም ግን ይህም ያልፋል። በቃ ነገ ደግሞ ሌላ ቀን ነው እኮ ህይወት ይቀጥላል። እንደዚህ ልትሆኚ በእንደዚህ አይነት ልክ ራስሽን ለአደጋ አሳልፈሽ ልትሰጪ የሚገባይ ሰው አይደለሽም። አንቺ ትልቅ ሰው ነሽ እኮ አንቺ ጠንካራ ሴት ነሽ። ብዙ ነገር ውስጥሽ ያለ ሰው ነሽ አንቺ። ለብዙዎች መድረስ ለብዙዎች መድረስ የምትችይ ሰው ነሽ። እንደዚህ ሆነሽ በዚህ ልክ በዚህ ልክ እንዲህ ልትሆኚ ፈጽሞ ነገር አይገባም። ፈጽሞ ነገር ማለት ነው። በቃ ያቡ መሄድ ፈልጓል። በሰላም አሰናብችው፣ በሰላም ከህይወትሽ ውስጥ አስወጪው። ራስሽን ነፃ አድርጊ፣ ተረጋጊ፣ ጊዜ ውሰጂ፣ ለራስሽ ጊዜ ውሰጂ፣ ራስሽን አትጉቺ። እንግዲህ አንቺ ይቅርታ ባደረግሽለት ልክ እሱ ይቅርታ ሊያደርግልሽ አልቻለም፣ ወይም ደግሞ አልፈለገም፣ አልወደደም። ስለዚህ በምንም አይነት ሁኔታ በምንም አይነት መልኩ ከዚህ በኋላ እሱን እያሰብሽ እሱን እያሰላሰልሽ ራስሽን ለበሽታ ራስሽን ለአደጋ አጋልጠሽ መስጠት የለብሽም። ብዙ ነገር የሚጠብቅሽ ሰው ነሽ፣ ልጅ ነሽ። ገና ብዙ ዘመን አለሽ፣ ብዙ ጊዜ አለሽ። በነዛ ጊዜዎቹ ውስጥ እግዚአብሔር የተሻለን ነገር፣ መልካምን ነገር ላንቺ ያደርግልሻል። እግዚአብሔር እኮ የካሳ አምላክ ነው፣ የሚክስ አምላክ ነው። እንደዚህ የሆንሹን ሁኔታ ይመለከታል። ስለዚህ እግዚአብሔር መልካምን ነገር ያደርግልሻል እና እግዚአብሔርን በማሰብ በእርሱ ላይ በመተማመን ከእንደዚህ አይነት ሁኔታና አሁን ካለሽበት ነገር ውስጥ አገግመሽ ለመውጣት ራስሽን ማበርታት አለብሽ። ተይው፣ በቃ ያቡ ተይው፣ ይሂድ። በደንብ አድርጎ ጥርግ ብሎ ይሂድ። ከዚህ በኋላ ቢመለስ እንኳን፣ በእርግጥ ምንም ማለት አይቻልም። በእንደዚህ አይነት ነገር ላይ ማንም መወሰን አይችልም፣ ግን በቃ እሄዳለሁ ብሏል፣ አልፈልግም ብሏል፣ ጨክኗል። አንቺም ጨክኝ፣ ውስጥሽን አስጨክኙ፣ ውስጥሽን አበርቺ፣ ጠንክሪ። ይህንን ሁኔታ ታዩ ማለት ነው። በቃ ግን አንድ ነገር ሳልናገር አላልፍም ማለት በእንደዚህ አይነት ሁኔታ እንግዲህ ይሄኛው ምናልባት ሶስተኛ ነው፣ እኛ ስናቅ ሶስተኛ ጊዜሽ ነው ሄሉዬ። አንቺ ያለፍሽበት፣ በምታልፊባቸው በእንደዚህ መራር በሆኑ ሁኔታዎችሽና ምዕራፎችሽ ውስጥ ግን እንዲህ አይነት ነገሮች ጎድተውሽ ብቻ ማለፍ አልነበረባቸውም። ካለፉት ስህተቶች ካለፉት ችግሮች ትምህርትን እየወሰድሽ ከመጀመሪያው ይልቅ ለሁለተኛው፣ ከሁለተኛው ይልቅ ለዚህኛው የተሻሻለ ወይም የተሻለ ነገር ይዘሽ መቅረብ መቻል ነበረብሽ። ሄሉ የያቡ ጋ ብቻ አይደለም ስህተት ያለው ስህተት፣ ሄሉ የአንቺም ጋር ስህተት አለ። የተሳሳትሹ ስህተት አሁን ልዑል በሰራው ስራ ልዑል በሚያደርገው ነገር እንደዛ አይነት ሁከት ውስጥ ነበራችሁ ከያቡ ጋር። የያቡ ግን እንግዲህ እስከ ቤተሰቦችሽ ድረስ ሄዶ ከአንቺ ጋር ሰላምና እርቅ አደረገ። ካደረገ በኋላ ምናልባት ልዑልና ሌሎችም ልዑልን የመሳሰሉ ሰዎች ወንዶች በዙሪያሽ ሊኖሩ ይችላሉ። ጓደኞችሽ የቅርቤ የምትያቸው ጓደኞችሽ ሊኖሩ ይችላሉ። ሄሉ አንቺ ለትዳር ይሆነኛል ይህንን ምርጫ አለው ብለሽ በመረጥሽው ሰው ላይ ከሱ ጋር ጉዞ ከጀመርሽ በኋላ ግን ቀድሞ አጠገብሽ ከነበሩ የወንድ ጓደኞችሽ ጋር ልትሄጅበት የሚገባ ሌላ መንገድ ነው እንጂ በበፊቱ አይነት ጎዳና ከነዚህ ከወንድ ጓደኞችሽ ጋር መቀጠል የለብሽ። ይሄንን በጥንቃቄ እንድትሰሚኝ እፈልጋለሁ። እንድትሰማ ስለምፈልግ እባካችሁ ይሄንን ቪዲዮ ይሄንን መልክቴን ለሄሉ በቀጥታ እንዲደርስ አድርጉልኝ። እኔም እንደሷ ብዙ የወንድ ጓደኞች ከሴቶች ይልቅ በጣም ብዙ የወንድ ጓደኞች ነበሩኝ፣ አሁንም አሉኝ። የውስጤን ለሴቶች ጓደኞቼ ማነገራቸውን ሚስጥሮችን እየተነጋገርኩ እየነገርኳቸው በጓደኝነት አብረው ያሉ ወንዶች አሉ ግን እነሱ ወደዚህ ወደ ትዳር ጉዳይ ላይ ሲሄዱ እኔ በፊት የነበረኝን ግንኙነት ሙሉ ለሙሉ አቋርጣለሁ ማለት እንደዚህ ከነሱ ጋር የቅርብ ሆኜ ከነሱ ጋር በቃ ይሄ እንዲያው ለመብላት፣ ለመጠጣት፣ ለመተንፈስ እንኳን አንድ ላይ እስክንሆን ድረስ የሚያደርሰኝን ነገር ሙሉ ለሙሉ አነሳለሁ ሙሉ ለሙሉ ማለት ነው ምክንያቱም አሁን እነሱ ያሉት ወይ እሱ ያለው ከሌላ ሴት ጋር ነው ጓደኛዬ ትዳሬ ብሎ የመረጣት ሴት አለች በእነዚህ ሰዎች ህይወት ውስጥ ገብቼ እንቅፋት መሆን ስለማልፈልግ ሙሉ ለሙሉ በፊት ከነበረኝ ነገር ራሴን አሸሻለሁ ማሸሽ ስል ግን ጥሩ ባልሆነ መንገድ በጸብ፣ በጥል፣ በምናምን አደለም። ከሁለቱም ጋር ደስ በሚል ሰላም ውስጥ ሆነን ማለት ነው። ግን በፊት የነበረኝን ከነዛ ወንድ ጓደኞቼ ጋር የነበረኝን ነገር ቀንሼ፣ ግን በሰላም አብረን ከባልና ከሚስቱ ጋር ከባልና ከሚስቶቹ ጋር መኖር ይችላለሁ። መኖር ይቻላል። እና ለሄሉ ላስተላለፈላት የምፈልገው መልእክት ምንድን ነው? ከዚህ በኋላ አሁን በተጎዳችበት ጉዳት ነገ መጎዳት የለባትም። ነገ ለእሷ ሌላ ቀን ነው። ነገ ትልቅና ደስ የሚል እድል በፊቷ አለ፣ ይመጣል። በእነዚህ እድሎቿ ግን ዳግም ዛሬ በተጎዳችበት ጉዳት መጎዳት ስለሌለባት ለወንድ ጓደኞቿ ጓደኞቿና ለፍቅረኛዋ ያላትን ቦታ መለየት መመጠንና ማስተካከል ግድ ነው። ልዑል ባለፈው ሲናገር እንደሰማ ነው እኛ እንደዚህ ሁነን እንደዚህ ድሮም እንደዚህ ሆነን እሱም የአብም ያውቃል ሲል ነበረ። ይቺ ልጅ ጓደኛዬ ትዳሬ ብላ ወደ እሷ የመጣን ሰው ካስተናገደች በኋላ ልዑል በዛ መልኩ ከሄሉ ጋር መቀጠል አልነበረበትም። ለእሷ የሚያስብ ከሆነ በእርግጥ ጓደኛዬ ናት፣ መልካም ጥሩ ነገር እንዲገጥማ ትፈልጋለሁ ብሎ የሚያስብ ከሆነ ከያብ ጋር ይቺ ልጅ በእንደዚህ አይነት የጓደኝነት የፍቅረኝነት ጉዞ ስትሄድ ልዑል እራሱን ማቀብ ነበረበት። አሁን ለተፈጠረው ችግር ትልቁን ትልቁን ትልቁን ድርሻ የሚወስደው የሚያደርገው ልዑል ነው። ምንም ይሄ የማናሻሽለው ነገር ነው ማለት፣ ምናልባት ይህን ሲያይ ሲሰማ ሊቆጣ ይችል ይሆናል፣ ግን ራሱን ማየት ነው ያለበት እንጂ መቆጣት የለበትም። ነገም እኮ እሱ ፍቅረኛ ይዞ፣ ያቺ ፍቅረ እሱ የያዛት ፍቅረኛ ከጓደኛዋ ጋር በእንደዚህ አይነት መልኩ ቢያያት ሊወስደው የሚችለውን እርምጃ ነው ያቡ ወሰደው። ስለዚህ በቀጣይ ኑሮዋ ሄሉ እነዚህን ነገሮችን ማስተካከል አለባት። በቃ እነዚህ ጉዳቶቿ ጉዳት ሆነው ብቻ ማለፍ የለባቸውም። በተጎዳችበት በዚህ ጉዳት ውስጥ ግን ትምህርትን ይዛ መውጣት አለባት። ለቀጣዩ ነገሯ፣ ለቀጣዩ ህይወቷ፣ ለቀጣዩ ትዳሯ ሊጠቅማት የሚችለውን ትምህርት ይዛ መውጣት አለባት እንጂ እንዲህ አልቅሳ፣ እንዲህ መከራዋን አይታ፣ እንዲህ ተጨንቃ ብቻ ማለፍ የለባትም። ሰው በየትኛውም ሁኔታ ውስጥ ሆኖ በመከራ ውስጥ በማይመች ሁኔታ ውስጥ እንዲህ በለቅሶ በሐዘን በድካም ሊያልፍ ይችላል። ግን የሚያልፍባቸው እነዛ ውጣ ውረዶችና ችግሮች መከራዎች መከራ ብቻ ሆነው የሚያልፉ ከሆነ ነው ትልቁ ችግር። ከዛ ከትልቁ ችግርና ከትልቁ መከራ ውስጥ ግን ትልቅ ለቀጣይ ኑሮና ዘመን የሚጠቅም ትምህርት ይዞ መውጣት እሱ አስተዋይነት ነው። ስለዚህ ሄሉ በቀጣይ ነገሯ ይሄንን ማድረግ አለባት። ለጓደኛዋ ለኖርማል ጓደኛዋ ወንድ ጓደኛዋና ለፍቅረኛዋ የምትሰጠው ቦታ ፍጹም መለያየት አለበት፣ መራራቅ አለበት። በዚህ ሁኔታ ቀጥላለው የምትል ከሆነ ነገም ተመሳሳይ ነገር ሊገጥማት ስለሚችል የቅርብ ጓደኞቿ በተቻለ መጠን እነዚህ እነዚህ ነገሮቿን እንድታስተካክል ብትመክሯት ብትነግሯት ጥሩ ነው። በተረፈ ልላት የምችለው ነገር አይዞሽ ነው። ሌሎ ፈጣሪ ከጎንሽ አለ። እግዚአብሔር ከጎንሽ አለ። እግዚአብሔር ይረዳሻል፣ እግዚአብሔር ያግዝሻል። ነገ ሌላ ቀን ነው። ነገሽ ደግሞ እጅግ ያማረና ብሩህ ነው ሊሆን የሚችለውና ዛሬ በተፈጠረብሽ በእንደዚህ አይነቱ ነገር እራስሽን አትጉጂ፣ አትዘኚ። ነገሽን ተስፋ እያደረግሽ ፊት ለፊትሽን በትዕግስት መሄድ በትዕግስት መሮጥ ነው ያለብሽ እንጂ በእነዚህ ነገሮች ተዳክመሽ ጥሩና ያልተገባ ነገሮችን በራስሽ ላይ ልትወስኝ ልታደርጊም ፍጹም አይገባም። እህታችን አይዞሽ፣ ሄሉሻ በርቺ።